ደንብ ጥብስ ምናምን ይመቻል? ምን ጥብስ። የቤተሰብ ድምፅ ይከበር ይላሉ። የቤተሰብ ድምፅ፣ ብዙ ሰው አንሶላ እንድንገፈፍ ፈልጓል። ምን አስባችሁ ነው ጋይስ? እስቲ አንድ ወደ ጥግ ይጂ፣ ከዛን ተሽከርካሪ አሁን ደግሞ ሽንት መጣ። ግን ሽንት ቤሰው ሌላ ነገርሽና ችግር የለም። አረ በሃይላንድ ካልሸን ነው በስተቀር እስር ሃይላንድ የለም። ከዛ ተጨነኩ እስር ሃይላንድ የለም አለ ሃይላንድ አለ ሃይላንድ አለ እየጠጣሁ አ የቀረውን ትንሽ ስለሆነ ጠጣውና ባይ ዘ ወይ መሆን የምር ማለት ነው። የምር ምር ትመቸኛለሽ፣ ትመቸኛለሽ። ስለ በሌላ ሳይድ እንዳትወስዱ፣ በቃ አክሴፕት የምታደርግበት መንገድ ይመቸኛል። ከዛ ደግሞ ግልፅ ሆነ የምትናገርበት መንገድ። የሊቨርፑል ደጋፊ እንደሆንኩ ታውቂያለሽ። እኔ ስለ ኳስ ብዙ አላውቅም ግን ሊቨርፑል ነው ያለው። አንቺ ላይ የምጠቀመው ሜትድ ቦቢ ፊርሚኖ ነው የሚባለው ሜትድ ነው። ቦቢ ፊርሚኖ ነው የሚባለው ኳስ ተጫዋች አለ። አላቀውም? የእሱን ስቴፖች አሳይሻለሁ፣ አንዳንድ ስቴፖች። ምን አይነት ስቴፖች ነው የሚጠቀመው? ነገ ትመጭ የለ ሞን? ያሏሽም ስራ ትቼ የመምጣት ምስል አይመስለኝም እኔ። ሌላ ስራ ሰጥሻለሁ። ምን አይነት ስራ በወር ስንት ብር ነው የምታገኘው ከላብራቶሪ ከተቀጠርኩበት ከሆነ ስድስት ሺ ምናምን ማንም ሰው እየመጣ ሰገራ ከሚያስመረምርሽ እኔ እኔ ብዙ የምትመረምር ከዛኛው ከሆነ ደግሞ ከሸጥኩት እቃ አስር ፐርሰንት ነው የሚወስዱ ይ ለስልክ ልሸጥ ይችላለሁ ምናምን ሰው እኔን የሚያቀኝ ደውሎ የሆነ እቃ ቢፈልግ አስር ፐርሰንት አለኝ ማለት ነው አይ እኔ እንሰጥሻለሁ የአንድ ቀን ደሞዝሽ ኦልሞስት ወደ ሁለት መቶ ብር ነው፣ እና ወደ ሁለት መቶ ብር ልሰጠኝ ነው። ከዛ ስራውን ብባረርስ ምን ልሰራ ነው? ሙሉን ስድስት ሺ ብር ነው የምሰጠሽ፣ ስራውን ብባረር? ኖ ነገ ከስራ ስለምቀር ብቻ ነው ሱ የምትሰጠኝ? አረ ቀልዴን ነው። ስራ እንዳትቀር ሂጅ። እኔ ቀልዴን ነው። ይጀምር ስራ ምክንያት ምንድን ነው ምክንያቱም ጠይቁት ጋይስ ምክንያቱ ይሄ ነው። ታይታይ አታንቀሳ አታንቀሳቀሽ እሱ ነው ምክንያት ሆና ትቀልል። ጌታ የምር ምን አሁን ከዚህ የበለጠ በጣም የሚያማምር ትልቅ ያላቸው ሴቶች አላቸው አላቸው። ያንቺ ያምራል፣ ግን አንጋ እኔ ሳደናንም አሁን ተነፍሳለው። ምንም ሰውነቴ ላይ ምንም አይነት በሽታ የለብኝም። ደሜ ንጹህ ነው። ቂም የለብኝም ግን መሆን አንድ ነገር አጠቀ አንድ ነገር ገኛል እስኪ እጅን እንደዚህ በለይ እንደዚህ ጣትህን ማለት ነው። እንደዚህ የቀኝ ግራ ይሁን ችግር የለውም ሁለቱንም። ኦኬ። ምን ነው ምንም የሚያምር ጣቱ ስለምወድ የኔ ያምር ቴንካድ ያምራል። ንቅሳት አለብህ ደግሞ አቶችም ታቱ ነው። አይወዳለሁ ግን ለመነቀስ ምናምን እፈራለሁ በጣም እንጂ፣ ማለት ነው ምን እንደምፈልግ ታውቃለህ? ይሄ እንደዚህ ከዚህ ጋር ጀምረ ይታይሃል። ከዚህ ጋር ጀምረ ወደ ላይ ንቅሳት እና እዚህ ጋር እንደዚህ ከዛ ደግሞ ዘው ላይ መጥቼ እንደዚህ መነቀስ እፈልግ ነበር፣ ግን እፈራለሁ፣ በጣም እፈራለሁ። ያመኛል፣ መኛል ብዬ አስባለሁ። እሺ፣ ጋይስ እንዴት ነው? እንገናኝ። ቲንክ ዩ ማኔ ላገኛት። አንቺ ቆይ፣ አይ ነገር የምርን የማግኘት ፈልጋለሽ? ወላይ ምን ችግር አለው እንዴ! እንሱ ወንድምሽ ነኝ። ፈልጋለሽ ወይስ አትፈልጊ? ያ ለምን አልፈልግ? አስበው። እኔ ደግሞ ጠይሙ ደቅ ጋይስ ላገኘው ወይስ አላገኘው ምትላላችሁ? እኔ ባገኘው ደስ ይለኛል። እሺ አይ ቮት ላስደርግ ነው በቃ የመጨረሻ። እኔ አንቺ ማግኘት አልፈልግም። አንቺ ትፈልጊያለሽ? ይፈልጋለሁ የሆነች እኮ የሆነች ዶክተር እዚህ ላይ የሆነ ቪዲዮ እየሰራች ነበር። እሱን ቪዲዮ ውስጥ ይላኩልኝ የሚዋጥና የሆነ ነገር አለ። የምንድን ነው ሆነ የሚዋጥ ዳልቻ? ቴንክ ዩ ዳልቻ። ጊፍት ጋላሪ ይሞላለኝ ስ ዳልቻ መሞቴ ነጋሚ። ጭራሽ በኦሮምኛ። አይ ሰላም ነው ያልኩት፣ ሌላ ምንም አላልኩት። ረኮን ቀቡበል ረኮ ቀባ ማለት ችግር አለው ነው። እኮ ችግር አለው እያልኩ እኮ አለው ችግር አለ። ዳለቻ ይ በጣም መርጥ ሰው ነው። በአክብዳት እያለ ነው። ዳለቻ ዳለቻ እኔን ዋኖ ፊ ደበርስቲ ኬኒታ። በቃ የቅድሙን ቮት አሁን ድጋሚ እናስደግመው። እኔ ከበለጠ ቮቱ አገኘሽ አለው እንፈጽማለን! ግን አንቺ ቦቱ እስኪያልቅ ዞረሽ ነው የምጠብቅ። ችግር ይለመረ አፈንድጅ የሚጠብቀዋለው ሞኒ ጋይስ አንሶላ ተጋፈፍ የምትሉ ሳቁ። አይ አታርቅ ሞኒ ቅርብህ የምትሉ ደግሞ አልቅሱ። አንቺ ዙሪ ጀምሮ ቦቱ ይጀምራል። ኖ ኖ ኖ ኖ ዙሪ ዙሪ ዙሪ። ኦኬ ራስ ጀምር ነው ሲያልቅ ነው የምት ይታያቸዋል ኧረ ዙሪ ዙሪ ጀርባሽ፣ አደራችሁን አልቅሱ፣ ለባካችሁ አልቅሱ። ልብሽ መላ ወይሚቅርበት አደራችሁን አልቅሱ ይላል ማለት ነው። አልቅሱ አልቅሱ። ያው ጋይስ ጠጋ ልበል ወይስ እንዴት ነው? ጅግ ላይ ያደርግም ወደ ላይ ወደ ታች አይለም። እንደዚህ በአንድ አንድ በአንድም አይልም። እንደዚህ እንደዚህ ቶርክ ማለት ከሆነ ካደስ እንዴ የሚስቁት በዙ፣ ምን ነው እንደዚህ የሚለውን እንዳስተወት፣ አይበቃም ይ ዙአ፣ ይበቃል፣ ይበቃል። እናት አለን፣ በቃ ራሴን አመመኝ። አረ በቃ፣ አረ አሁንስ ጋይስ፣ አረ ታዩ፣ ታዩ። አላዛር ሂድበት ነው አላዛር አላዛር ሂድበት ብሎ ኮፍያ ባርኔጣ ማለት ትልቅ ነው። ኮፍያ ደራርበህ ሂድበት ነው። ዳለቻ አለ ሂድበት፣ ኮፍያ ደርብልኝ። ዳለቻ ዳለቻ መቼም ይሳ ደበር ሴንኬን ነው ዳለቻ። አላዛር ኮፍያ ደርብበት፣ ደርብበት

ዛሬ በጣም ያበደ ያበደ ነው። ግን እንትና ማነ በቃሉ በቃሉ አረ ሻርኩን ላከው በቃሉ ጊፍት ጋላሪ ብራ በቃሉ እንዴ፣ በቃላችን ያንን አንደኛውን ሻርክ ላከው በቃሉ በቃሉ ሻርኩን ያላንተ አይበራም። እኔ ምልሽ አሁን የምሬ ነው ጊፍት የሰጠሽ ሰዎች ጥሩ ጥሩ ሰዎች ናቸው። ያዣቸው ታና። አሁን በጣም ጥሩ ሰው ነው ታና አላዛር ብዙ ሰው በቃሉ ሁሉም ጥሩ ናቸው በእውነት ያዣቸው በእውነት በእውነት በሚገባ ነው ይዛቸው ምንድን ነበር አላዛር ጠፋብህ ሞኔ መጥፋት አይደለም በጣም ቴምፕቴሽን በዛብኝ ዩ ቴምፕቴሽን ምንድን ነው አላቀም ምን ታደርጊያለሽ መሰለሽ፣ ሪንግ ላይቱን ዝቅ አድርጊው። ታን ቴንኪው። አባቴ አባት አሳጠበኛ አሁን ዙሪ። በቃ አሁን ወደ እዚያ ሂጂ። ወደ ወደ ኧረ ወደ ግድግዳው እንደሱ አታርጊ። ታይ ታይ ታይ ታይ ተረጋጊ፣ ታይ ተረጋጊ። ምን መሰለሽ ግን አንድ ነገር ልንገርሽ። አሁን ጠጥተሻል ወይስ ኖርማል ላይ ነሽ? ይጠጣለው አንተ። ሃይማኖት ይፈቅዳል እንዴ? የምታርገው ነገር ነገ አይጸጸተሽም? አይጸጸተኝም። እንደምጸጸኝ ለምሳሌ ከእኔ ጋር ተገናኘሽ፣ እኔ አድቫንቴጅ ልወስድብሽ እችላለሁ። ከአንቺ ጋር ሴክስ ልናረግ እንችላለን። ኔክስት ሌላ ሰው ታገኛለሽ፣ እሱንም እንደዚሁ አድቫንቴጅ ሊወስድብሽ ይችላል። አይወስድብኝም። ለምን? ስለማይወስድብኝ መቶ ሰው እኮ አድቫንቴጅ እየወሰደብሽ ነው። አንቺ ኖ ምንም አድቫንቴጅ አይወስድብኝ። ሆን እያታስብ ችግር የለም። እማምንበትን ነገር ብቻ ነው የማደርገው። እኔ ያምኝበት ምንም አይነት ነገር ባደርግ፣ አይ ዶንት ኬር ሰው ለሚለው ነገር። ስለዚህ ችግር የለውም። አሁን እያረግሹ ባለሽው ነገር ደስተኛ ነሽ? እየጨፈርኩ ምናምን ባለሁት፣ በጣም ምን ችግር አለው? ምን አደረግኩ ከሰው የተለየ? ያደረጉት ነገር አለ? መሽኮርመም ነበረብኝ? ሆኖ እሱ የፈለግሽን የማድረግ የአንቺ ፍላጎት ነው። ግን አንድ ኦፍ ደ አንቺ ላይ የሆነ ባክ ፋየር እንዳይኖረው ነው። ችግር የለም፣ ችግር የለም። እንደዛ ካልሽ እህትሽ ተነስታለች ከእንቅልፍ ተኝታለሽ፣ ግን እየሰማሽ ኢቨን ብራዘርም አለ። ችግር የለም። እንደዛ ከሆነ አጠገባችሁ ፋርማሲ አለ። የለም ነው በቃ እኔ ወደ መገናኛ አካባቢ ነኝ። ነገ ፋርማሲ እና ሰንሴሽን ይሰጡሻል። ዲኬት ኢትዮጵያ ምንድን ሰራ እፈልጋለሁ። ከልጅነት የጀምሮ ማስታወቂያ መስራት ስለምፈልግ ማስታወቂያ መስራት አፈልግኝ ራፈልጋለሁ። ግን በሰንሴሽን ምን ማስታወቂያ ነው የሚሰራው? ካርቶን እኔ ቪዲዮ ሲጀምር እያየሽ በጎን ታልፈያለሽ። ከዛን አሁን ዙር፣ እስቲ ኦኬ። አዎ እንደሱ ስታልፊ። ቆይ፣ ወደ እኔ ተጠጊ፣ ቂጥሽን ወደ እኔ አድርጊው፣ ልክ እሱ ጋር ሳይ አትታ